ሰነት ውስጥ የሚል ጥናት ነው። በዚህ ጥናት ውስጥ በሶስት ዋና ዋና ምዕራፋት ወግኜ አቅርቢዋለሁ። የመጀመሪያው መግቢያ የሚለው ነው። ከዚያ በሁለተኛው ምዕራፍ ክለሳ ድርሳናት፣ ንድፈ ሐሳብ፣ ጽንሰ ሐሳብ የሚለው ይገኝበታል። በሶስተኛ ምዕራፍ አጠቃላይ ጥናቱ የመረጃ ትንተና የሚባለው ክፍል ነው። አራተኛ ማጠቃለያ የሚለውን የያዘ ነው። ከዚህ በመቀጠል በመግቢያው ምን ምን ተነሱ የሚሉትን ስንመለከት የንባብ ባሕል እውን እንዲሆን ከማሳያ ቴክስቶች ጋራ በዚህ ጥናት የተወሰኑ ድርሳናትን በመፈተሽ ከነሱ ከድርሳናቱ አሃዶችን በመውሰድ እነዚህ የግዕዝ በግዕዝ ድርሳናት ውስጥ የባህል ወይም የንባብ ባሕል ምን ይመስላል የሚለውን ለማሳያነት የተገለገልኩበት ሁኔታ ነው ያለው። ንባብ ምንድን ነው የሚለውን የተለያዩ የግዕዝ ምሁራን በመጻሕፍቶቻቸው የገለጹበትን ሁኔታ ገልጫለሁ። ከዚያ ንባብ የአንድ ጊዜ ስራ ሳይሆን ዘወትራዊ እንደሆነ፣ ንባብ የተጻፈውን መተርጎም፣ የተጻፈውን ማንበብ ፊትለፊት የሚታየውን ማንበብ ብቻ ሳይሆን ከሚታየው በስተጀርባ ያሉ ነገሮችን ሁሉ መመርመርን እንደሚያጠቃልል በዚህ በጥናቱ ታይቷል። የጥናቱ አነሳስ ምክንያት አለው፣ አላማ አለው። አላማው ዋናው የግእዝ ባህል የንባብ ባህል በግእዝ ቴክስቶች እሁን እሁን የሚሆንባቸውን ሁኔታዎች ሂደቶች ማሳየት ነው። ከዚያ መሰረተ ንባብ የሆኑ ርዕሰ ነገሮች ምን ምን ናቸው? ከመነሻ ከመጀመሪያ እስከ ከፍተኛ ማዕረግ የሚደርሰው አንድ ደቀ መዝሙር ምን ምን ሂደቶችን አልፎ ነው የሚለውን የተገለጸበት ለማሳየት ነው ዓላማው። ሌላው በድርሳናቱ ንባብ የቀረበባቸውን አስተማስሎች በፍካሬ መንገድ ሳይቻለሁ። የጥናቱ ጠቀሜታ አለው። የጥናቱ ወሰን አለ። ይሄ የስነ ዘዴን በተመለከተ በሰነድ ፍተሻ ነው የተሰራው። በአይነታዊ የመረጃ መተንተኛ ዘዴ ተተንትኗል። ጥናቱ የናሙና ስልትን በተመለከተ የዓላማ ተኮር ናሙናል ተገልግያለሁ ማለት ነው። ንድፈ ሀሳብን በተመለከተ የነገረ ንባብ ንድፈ ሀሳብን ለጥናት የማስገሪያነት ተገልግያለሁ። የንባብ ባሕልን በማመስጠርና በመከሰት ረገድ ይህ ንድፈ ሀሳብ ተገቢ ነው ከሚል አስተዋጽኦ ተነስቼ ክለሳ ድርሳን በሚለው ስር ጽንሰ ሀሳብና ንድፈ ሀሳብ የተነሱበት ሁኔታዎች ነው ያሉት። ከዚህ በዚህ በጽንሰ ሐሳቡ ዙሪያ ስንመለከት የንባብ አይነቶችንና የንባብ ስልቶችን እናገኛለን። የንባብ አይነቶች ምሁራኑ እንደሚገልጿቸው ወይም አለቃ አፈወርቅ እንደገለጹት በአምስት ይከፈላሉ ብለው ገልጸዋል። ሌሎቹ ደግሞ በአራት ይከፍሏቸዋል። እነዚህ እነዚህን ሂደቶች ያለፈ ተማሪ ትክክለኛ የንባብ ባህልን ጠንቅቋል የሚለውን ነገር ይይዛል ማለት ነው። የፊደል ቆጠራውን ስንመለከት ምናልባት በዘመናዊው በሥነ ልሳን የከንፈር፣ የላንቃ፣ የትናጋ የሚለውን ነገር ተማሪዎቹ ለይተው አይናገሩ እንጂ የሚጠብቀውን የሚላለውን ከዚሁ የትኛው መካነ በድምፁ መካነ ባሕሪውን መካነ ፍጥረቱን ያውቁታል ማለት ነው። ደቀ መዛሙርቱ ገና ከቁጥር ጀምሮ ነው እንደ እርሻ እየተመላለሱ አቦይዳን ሌሎችንም በሚቆጥሩበት ጊዜ ይሄ እያንዳንዱ የፊደል ቅንጣት የሚለይበት ወሳኝ ክፍል ነው ማለት ነው። አሁን አሁን ይሄ እየተዘነጋ እስከ ዩኒቨርሲቲ እስከ ላይ ደርሶ ይህን እስከ ሰባት ድረስ እስከ ዮ ጻፍ ቢባል የሚቸግረው ተማሪ ነው ያለው ሃሌታ ውሃን ሐመር ውሃን ብዙኃን ውሃን ጻፍ ብንለው የሚቸገርበት ሁኔታ ነው ያለው እና እነዚህ ነገሮች የፊደል የንባብ ባህልን ጠንቅቆ ባለመጓዝ የሚመጡ ክፍተቶች ናቸው። ነው ቁም ንባብ የምንለው የመጨረሻው ደረጃ ላይ ስንመለከት ይሄ ሁሉን ነገር አጠናቆ የሚያሄድበት የሚያነብበት፣ ምንም ስህተት የማይገኝበት ነው ማለት ነው። በዚህ በቁም ንባብ አንድ ደቀ መዝሙር ተሳስቶ ቢገኝ ሂሱ የጎላ ነው የሚሆነው፣ ይነቀፋል። እንዴት እስካሁን አላጠናቀቀም የሚለውን ነገር ወደ ተማሪው ሂስ ይሰነዘራል ማለት ነው። እነዚህ ንባብ የሚያልፍባቸው ሂደቶች ናቸው። ንድፈ ሀሳብን በተመለከተ ነገረ ንባብ የሚለው ነው የወሰድኩት ነገር ንባብ ስንል ባህላዊና ሂሳዊ ጥበብን ያበረከተ ደገኛ ቴዎሪ ነው ማለት ነው። የንባብ ባህል የተጻፈን ብቻ ማንበብ ሳይሆን እያንዳንዱን ትርጉሙንም የመረዳት ትርጉሙን ከመረዳትም አልፎ የተገደፉትን የማቅናት ጥበብንም ይጠይቃል። የንባብ ባህል እንደዚህ ባለ በቀና ነበር እንላለን። ያ የተገደፈ ነገር አለ ማለት ነው። ወይም ደግሞ ይህን ለማለት ፈልጎ ነው ብለን ስናስተካክል የተገደፈውን እያስተካከልን ነው ማለት ነው። ስለዚህ የተጻፈን ማንበብ ብቻ ሳይሆን ከዚያ በስተጀርባ የተገደፉትንም እያስተካከሉ የማንበብ ልምድ ነው ነው ለአንባቢ ይሄ እያንዳንዱ የንድፈ ሐሳቡ ከንባብ ጋር ተጣጥሞ የቀረበ ነው። የንባብ ተክህኖ ምን ይመስላል? የንባብ ጓዝ ከንባቡ ተደራሲ የተለየ ራስ ገዝ ሕልውና የለውም ነው የሚለው። ምክንያቱም ንባቡ ያለ ሰማያኑ ውበት የለውም ውበቱ የሚገኘው ውበቱ የሚቀዳው በሰማያኑ ልክ ስለሆነ ማለት ነው። ምዕራፍ ሶስት የመረጃ ትንተና ዋናው ጥናት ይሄ ነው። የንባብ ባሕል በግእዝ ድርሳናት ውስጥ በሚለው ክፍል የምናያቸው ዋና ከቴክስቱ የተወሰዱትን ነው። እነዚህን የምናያቸው ነገረ ንባብን ባህለ ንባብን መጻሕፍት ድርሳናቱ የተጠቀሱት መጻሕፍት በምን በምን አውድ ተገለገሉበት፣ በምን በምን ምሳሌ፣ በምን በምን አስተማስሎ ገለጹት የሚለውን በዚህ በዋናው ጥናት ክፍል እናገኛለን ማለት ነው። ደቀ መዛሙርቱ በንባብ ባሕል፣ ሁሉም ደቀ መዛሙርት ሱቱፋን ይሆናሉ። የደቀ መዛሙርቱም መመዘኛዎች አሉ። በዘመኑ ብሂል የብቃት ማረጋገጫ ይወስዳሉ ማለት ነው። መጨረሻ ላይ ሞገሰ ቃል ጣይመ ነገር ሳይሰአፍ እና ፍሬ ነገር የሚባሉት እነዚህ ነገሮች አንድ ደቀ መዝሙር የሚለካበት የሚመዘንበት፣ የባህል የንባብ ባሕል መመዘኛዎች ናቸው ማለት ነው። ሦስት ነጥብ አንድ ሃይማኖትና ፊደል ሁለቱ ተነጻጽረው የቀረቡበት ሁኔታ ነው ያለው። ከመዘልፈ ይፈቅድ ሥራ ተተምሮ ወትምህርተ ዝንቱ ብሎቱ ከመትኩኑ መምህራን በእንተዘጎንዴ ክሙ እንዘትትሚሃሩ ወይ ዜሰ ተፈቅዱ ይመሃሩ ክሙ ጥንተ ወያተ ቃሉ ለእግዚአብሔር ድርሳን ዮሐንስ አፈወርቅ 1987 ገጽ 196 ይፈቅድ ይመሃሩ ወጥንተ ክርስትና አሚንሰ መሠረት ኢትዮ ካላ ህንፃ ወንድቅ በከመ ወህያት አልፋት ከውን ሀበ ኩሎም ወህያት ወመሰረትኒ ሀበ ኩሉ ህንፃ ወበከመ ህንፃ እይትካሃል ያሰሪ ዘንበለ መሰረት ወለ ጸሃፊኒ እይትካሃሎ አጠንቅቆ ጽሂፍ ለመ እያይ መረ ስራተ ወህያት ወባህቱ ለማ ዝለፈ አስተያይጾ ውስጤታ ወአብዝሃ ተመላልሶ ውስታ አይምሮ ፍካሪሃ እይረቅቦ እቅፍት ይላል። ይህን ስንመለከተው የተገለጹት የንባብ አሃዶች ነገረ ፊደልን በአንጻር ሃይማኖት ትዩ የሚያስቃኙበት ያስቃኙበት ሁኔታ ነው ያለው። የፊደል ትርጓሚ ምንጩ ወይም ነቁ ከመልኩ ከድምፁ ከስሙ ከሌሎቹም ጋር ተያይዞ ተገልጿል ማለት ነው። በዮሐንስ አፈወርቅ ብሂል የንባብ ባሕል የትምህርት ሁሉ መሰረት መሆኑን ያስረዳል። በነገር ሃይማኖት እሳቤ መሰረቱ እምነት ሲሆን ሌላው ህንፃው የህንፃ መሳሪያ ጓዞቹ የሃይማኖቱን ቀኖናና መንፈሳዊ እሴቶቹን ይጠቀልላል። ሥራ ተወያትም የተለያዩ የእውቀት ዓለም ያላቸውን ስፍራ ያስረዳል። ስለዚህ በዓለም የእውቀት ታሪክ ውስጥ ቀዳሚ የጥበብ መሳሪያ የፊደል ግኝት መሆኑ መዘንጋት የለበትም። ሃይማኖት በመንፈሳዊ ሥራ ተለዋዬ የሚወስደውን ድርሻ ያህል ፊደልም ደግሞ በእውቀት ዓለም ውስጥ የሚወስደውን ድርሻ ምን እንደሚመስል ቀርቦልናል ማለት ነው። ወአንተሰ ኦብእሲ የታሰነ እስ መጠና ለሃይማኖት ቅድመ አይንቲከ በይንተ ዘኮነ ወደ በተሰመየ ወህያት እስመ ሃይል ውእቱ ኩለንታሃ ናሁ አንትሙኒ ተፈቅዱ ይመሃሩክሙ ምንት ውእቱ ወህያት ይሁ ለቀዳማዊ ቃል እግዚአብሔር ቃሉ ለእግዚአብሔር ዘንተ ይቤ በይንተ ስጋዌሁ እንዘ እምር ከመመፍቱ ይትመሃሩ ቅድመ ምግባራተ ዘስጋዌ ይላል ይሄ ጨቅላ ህፃናትና አለመብሰል በዚህ አውድ በንባብ ገፍቶ አለመሄድን ለመግለጽ አገልግሏል። ሃይማኖት ፊደል ተብላ በመሰየሟ በፊትህ ትንሽ መስላ አትታይህ በውስጧ ኃይል የተሞላች ናትና ይላል። ከዚህ ላይ ሃይማኖቴ ግብዝ ነው፣ አባቴ ታናሽ ነው የሚል የለም። ሃይማኖት ዓለምን ሁሉ የዓለምን ማህበረሰብ ተቆጣጥሮ የሚኖር የዓለምን ማህበረሰብ መግዛት የሚችል አቅም ያለው እንደሆነ ሁሉ ፊደልም ዓለምን ለማብራት ይች ትንሿ ቅንጣት ግዘፍ ነስታ ሥጋ ለብሳ በጽሑፍ ገዝፋ ታይታ ረቂቅ የሆነችው ነገር ዓለምን ስታበራ የዓለምን ድንቁርና ስታጠፋ እንመለከታለን ማለት ነው። ለዚህ ነው ከምሥጢረ ሥጋዌ ጋር ተነጻጽሮ የቀረበልን ንባብ የምሥጢረ ሥጋዌን ምሥጢርነት ክሱት የሚደረግበት ማንፀሪያ ነው። የትኛውም ደቀ መዝሙር በቀዳሚ ወደ እውቀት ዓለም ለመዝለቅ ከፊደል መተዋወቅ ከፊደል ጋር መተዋወቅ ያሸዋል ነው። ሦስት ነጥብ ሁለት የህፃናት አስተዳደግ እንደ ንባብ ባህል ከመበሲ ዘይ አድርጎ ለህፃን ንዑስ

ህፃናትን ከማጫወት ጋር በንጽጽር ቀርቦልናል። የንባብ ባህልን የማስተማር ስነ ዘዴ ህፃናቱን ወደ ላይና ወደ ታች እያወጡ እያወረዱ ከማስተማር ከማጫወት ጋር መነጻጸሩ ትኩረት እንደተሰጠው የእውቀት መሰረቱ መነሻው ፊደል እንደሆነ ሲገልጽልን ይህንን ያስረዳል። ማስተማር፣ ማጫወት፣ ማዝናናት ደስታንና ሐሴትን የሚሻ መቅሰምን የሚሻ መሆኑን ይጠቁማል። ንባብ የማስተማር ዘዴም እንደ ህፃኑ ለደቀ መዝሙሩ ሐሴትን ይፈጥርለታል። የንባብ እውቀት የመንፈስ ሐሴት የሚገኝበት ነው። የመውጣትና የመውጣት ሐሴትና የመውደቅ አደጋም መኖሩን ይማራል። በዚህ ዘይቤን መጠንቀቅ፣ ስራ ተሰዋሰውን መለየት፣ ሚስጥርን ማደላደል፣ ራስን ከስህተት መጠበቅ የሚቻልበት ሁለንተናዊ አቅም ይፈጠራል ማለት ነው በደቀ መዝሙሩ። ሶስት ነጥብ ሶስት ንባብ ፈረስ እንደ መግራትና ወንዝ እንደ መሻገር ወባህቱ እመሰ ተረየጸ ህሊና ልብነ ወፈለጥነ ሰናይ እምኩይ በምን ትኬ ይተረየጸ ህሊናቲነ ወከማሁ ይዘይፈቅድ ዘይፈቅድ ይትማር ግብረ ኖተያት ወዘይ መስሎ ለዝንቱ ያቀድም አይምሮ ሥርዓቶን በዮሐንስ አፈወርቅ ተግሳጽ ንባብ አይምሮ የሚገራበት መሳሪያ መሆኑ ተገልጿል። ፈረስ የሚገራ ሰው የተለየ አቅምና የተለየ ችሎታ ይጠበቅበታል። ፈረሰኛውም የተገራውን ፈረስ በመጋለብ መሻቱን ይፈጽማል። ንባብ ንባብም አለማስተዋልን የሚያጠቃውን የሚያጠቀውን ሰብአዊ አይምሮ ቅርጽ የሚያስይዝ መሳሪያ ሆኖ ያገለግላል። ልማደ ንባብ ራስን ከመግዛት ከአዋቂ ከማወቅና ከማጽናት ማንነትን ከመግለጽ ጋራ እውቀትን የሚያጎናጽፍ ብልሃት እንደሆነ በዚህ በስፋት ተገልጿል። ልማደ ንባብ አይምሮን ልቡናንና ሰብአዊ ማንነትን የሚያበራ ቅርጽ የሚያስይዝ መሳሪያ ተደርጎ ተገልጿል። ሌላው የንባብ ባህል የንባብ ባህል ልምድ ከዋና ወይም ውሃ ከመዋኘት ጋር ተነጻጽሮ ቀርቦልናል። ዋናተኛ ወደ ጥልቁ የባህር ክፍል ዘልቆ እንደሚገባ ሁሉ እንደሚወጣም አንባቢውም በንባብ የረቀቀውን ውስብስብ ወደሆነው የሆነውን ዓለም ወደ ሆነው ዓለም ወደ ውቅያኖስ ውስጥ ይጠልቅና ከዚያ ከእውቀቱ ይወጣል። ዋናተኛ ራሱን ብቻ ሳይሆን ሌሎችንም ከማዕበል ከሞገድ በማዳን ያሻግራቸዋል። አንባቢም ዜጎችን ካለማወቅ ከድንቁርና አደጋ በማሻገር ወደ ተደለደለ ሰብአዊ ህላዌ ያደርሳል። ለሚሻገረውም አካል ስነ ልቦናዊ ድጋፍን ይሰጣል። ሶስት ነጥብ አራት የንባብ ባሕል ያዘቦት ወይስ የክት? አዝልፍኬ አንብቦ መጻሕፍት አንብቡዋ ለመጽሐፍ እምጥንታ እስከ ተፍጻሜታ ይደልዎ ለዚ ያነብብ ቅድመ ይስክር ስሞ ለባዓለ መጽሐፍ ወምዝ ይመሃር ጳውሎስ ኒ ብ ኩሉ ዘተጽሕፈ ለተግዛጸ እዚኣ ነተጽሕፈ ወላ ንቀወትነ ለነ እላኣይ መርነ ህጓ ዘምትካት የንባብ ባህል ከጊዜ ወደ ጊዜ እያጠጠ የመጣበት ዘርፍ ነው። ምሁራን ቀድሞ ያነበቡትን ለደቀ መዛሙርቶቻቸው ማስተማር ከመጀመሩ ሰንባብተዋል። በተግሳጹ ክፍል ባህለ ንባብ ዘወትራዊ ግብር ተደርጎ ተወስዷል። ከተግሳጹ ውስጥ የተጠቀሰችው አዘውትር የምትለዋ ምዕዳን የእውቀትን ዓለም ስሪትን የምታሳይ ናት። የንባብ ባህል የወጥነት የተከታታይነት ግብር የሚሻ እንጂ ያዝለቀቅ የሚደረግ አይደለም። የመጻሕፍትን ርእስና የተወሰኑትን ክፍሎች አይቶ እንዳነበቡ የሚናገሩ ሰዎችም አይጠፉም። ሌላው ድርሳናቱን ከማንበብ በፊት ደራሲውን ማወቅ ተቀዳሚ ተግባር እንደሆነ ተግጻጹ ያስረዳል። በማንበብ ሂደት ውስጥ ዝም ብሎ ማነብነብ ብቻ ሳይሆን ድርሰቱን፣ ደራሲውን ያነሳቸውን ነጥቦች በአግባቡ መረዳት የንባብ ባሕል ራስን በንባብ ባሕል ራስን ማቅናትና ማህበራዊውና መንፈሳዊውን ንቃተ አይምሮ የማግኘት መንገድም እንደሆነ ተገልጿል። ግብሩም የክት ሳይሆን የአዘቦት መሆኑን የንባብ አህዶቹ ያስረዳሉ። ሶስት ነጥብ አምስት የንባብ ባሕል መላላት ወለጊዜ ነይህ ይቤሎሙ ለሰዱቃውያን ስሕትክሙ በየአእምሮ መጻሕፍት አይቴ ሀሎ መጽሐፍ ዘተጽፈ ውስተ ልቦሙ ወሶበ ይትነበብ ገርሎሙ እመይትገደፍ አህዱ ቃል ማንባቢ በኩ ቅዱሳን መላእክት ጻርቃ ነው ሰማየት ወበንተ ዘተገድፈ አህዱ ቃል ወይት ድጉ ለጀሰም ሶበይ ነቡ መንባብ አይነ እርሜ አስነቢ አንጠብጠበ አንቦ ላይል አህዱ አንባቢ እያለ ይቀጥላል። ማንበብ አለመቻል ከግለሰብ ውድቀት እስከ ማህበረሰብ ውድቀት ይዘልቃል። በመንፈሳዊ ዓለም ንባብ ሕያዋንንና በአጸደ ነፍስ ያሉ ቅዱሳንን የሚያስተባብር የመንፈስ ኅብረት ይከናወንበታል። ገርልና ድርሳን በሚነበብበት የንባብ መንፈስ የሚወክሉ ነቢያት ቁመው ያዳምጣሉ። ነቢዩ ሕዝቅኤልና ሚልክያስ የንባብ አውደ ጉባኤ ባለበት የማይለዩ በአጸደ ነፍስ የሚገኙ ነቢያት ናቸው። ከነቢያቱ መሃል ነቢዩ ኤርምያስ አንባቢው ማንበብ ባለመቻሉ ቃላት ሲገደፉ የነቢዩ ዓይን እንደሚያነባ በድርሳኑ ተገልጿል። የነቢዩ ዓይን እያነባ ተመስሎልናል። ለንባብ የተሰጠውን ልዩ ግምት፣ ልዩ ዋጋ የሚያሳይ ጥቅስ ነው። ለአቅመ ንባብ ባለመድረስ ምክንያት ለነገ ማሳደርም ተገቢ እንዳልሆነ ተገልጿል። ምዕራፍ አራት ማጠቃለያ በጥቅሉ የንባብ ባህልን ከሰማዊ አውዱ ጋራ በማስተሳሰር ትንታኔው ሆኗል። ከዚህ ላይ ሰማዊ አውዱን ብቻ ነው የወሰድኩት። ከግእዝ የወሰድኳቸው አህዶች ሰሙን ብቻ ነው እንጂ ውስጠ ሚስጥሩ አንድምታውን ዘልቆ ትርጓሜውን አይመለከትም ማለት ነው። ሰሙን ብቻ ነው የተገለገልኩት። ለዚህ ለንባቤ ወይም ለጥናቴ ዓላማ ስል ሰማዊ ጉዳዩን ተገልግያለሁ ማለት ነው። የንባብ ባህል ፈርጀ ብዙ ሂደቶችን አቅፎ ይዟል። ከሰው ልጅ ተፈጥሯዊ አስተዳደግ ከግብርና ስራ ተወስዶ በልቡና ውስጥ ለሚዘራው የእውቀት ዘር የተላመደ ጥበብ ነው። የሰው ልጅ አስተዳደግ ሂደታዊ ተፈጥሯዊ እንደሆነ ሁሉ የንባብ ባህል ሂደትም ይህን ባህሪ ወርሶ ተላምዷል። የግብርና ስራ ስራው በብዙ የአስተራረስ ስልት እንደሚያልፍ ንባብ የሚያስተምር የማስተማር ጥበብም እንዲሁ ነው። ተማሪው ይቆጥራል፣ ያዜማል፣ በልውልና በኑስ ድምፆች ቃላትን ለይቶ ያደምጻል። የተመስጦ የማመሳሰል የአንድ በተረቱ የመሆን ደጋግሞ የማሄድ ሂደቶችን አካቶ ይይዛል። ጥናቱ የግእዝ ድርሳናት ለንባብ ባህል ማበብ ያበረከቱትን አስተዋጽኦ አሳይቷል። የንባብ ባህል ከሕንፃ መሠረት ከሕፃናት አስተዳደግ ከግብርና ሥራ ከፈረስ ማግራትና ከማዕበል ማሻገር በትይዩ እንደቀረበ ከተወሰዱት የንባብ አህዶች ማረጋገጥ ተችሏል። የግእዝ ድርሳናትን መመርመር የንባብ ዕውቀትንና ጥበብን ማላቅ የሚያስችሉ ቴክስቶች መሆናቸውን ለመግለጽ እሻለሁ። የንባብ ዕውቀት በዘመን ሂደት የማይነጥፍ ጥበብ ሀብት በመሆኑ ውበቱን ጠብቆ እንዲዘልቅ ለማስቻል የሙያው ምሁራን ሱታፊ እንደሚያስፈልግ መጠቆም እወዳለሁ። አመሰግናለሁ።